ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? እያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። አማርኛ ቃል ምስረታ እንደተለመደው መጀመሪያ ቃል ቃሎችን በሶስት አይነት መስመር ከዚህ ጋር ወደታች ወደታች በሶስት መስመር ጽፍ ያለው እዚህ ላይ የጻፏቸው ቃል ናቸው። ቃል አጫጭር ቃል ማለት ነው። እነዚህን ደግሞ በአንድ ላይ ሰብሰብ ተብለው አረፍተ ነገር ነው ሲነበቡ እንዴት ይነበባሉ የሚለውን በደንብ ላይ እያሳያችኋለሁ። እናንተ ቪዲዮውን መጀመሪያ እስከ መጨረሻ ድረስ በደንብ አድርጋችሁ ታያቸዋላችሁ ማለት ነው። ከአብራችሁ ትከታተላችሁ እስክሪብቶና ደብተር ይዛችሁ ትጽፋላችሁ። እኔ መጀመሪያ ቃሎችን በስነ ስርዓት ከላይ ወደታች አነባለሁ። እናንተም እኔ ጋር መጀመሪያ ቃሉን ታነባላችሁ። ከዛ በመቀጠል ደግሞ አረፍተ ነገሩን እናያለን ማለት ነው። አረፍተ ነገሩን በአንድ ላይ የሚነበበውን እናያለን ማለት ነው። መጀመሪያ ቃሉን እናነብና ቀጥለን አረፍተ ነገሩን ደግሞ ረጅም ጽሁፍ እንዴት ነው ማንበብ የምንችለው? ቃል ማንበብ ቀላል ሆኖ አረፍተ ነገር ማንበብ ደግሞ እንዴት ነው የሚከብደው? እንዴት አድርገን ነው አገጣጥመን ማንበብ የምንችለው የሚለውን በደንብ አድርጌ እያሳያችኋለሁ። እናንተ ከኔ ጋር ደብተርና እስክሪፕቶ በመያዝ አብራችሁ ከኔ ጋር ትቆጥራላችሁ፣ ታነባላችሁ፣ ትጽፋላችሁ ማለት ነው። ቀጥታ ወደ ቪዲዮ እገባለሁ። ቪዲዮውን ላይክ አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁ ተከታተሉ። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆይታ ሆንላችሁ። እሺ ተመልሻለሁ። ከመጀመሪያው ጀምሮ ያነባለሁ። ተከታተሉ። አማርኛ ቃል ምስረታ ለጀማሪዎች ይላን። ከዛ ወደታች ወረታች ያነባለሁ፣ እናንተ ጋር ታነባላችሁ ማለት ነው። እሺ መጀመሪያ ሙ ሃ መ ድ ሙሐመድ ሙሐመድ ላን ማለት ነው። የመጀመሪያው ሙሐመድ ላን ቀጥሎ ደግሞ ፋ ጡ ማ ፋ ፊደል የጠ ፊደል ጡ ከዚያ ማ በአንድ ላይ ፋ ጡ ማ እሺ፣ ቀጥሎ አ ስ ቴ ር አስቴር። አ ፊደል ስ ፊደል ቴ አምስተኛዋ፣ ር ስድስተኛዋ፣ በአንድ ላይ አስቴር፣ አስቴር ይላል ማለት ነው። ቀጥሎ ጫ ል ቱ ጫልቱ። ጫ ፊደል የለፊደል ል የተቱ በአንድ ላይ ጫልቱ ጫልቱ ይላን። ቀጥሎ አ በበ ሁለቴ በበ ማለት ነው። አበበ በአንድ ላይ አ ፊደል እና የበፊደል ሁለቴ በበ ማለት አበበ። በመጨረሻ አ ወ ቀ አወቀ አ ፊደል ወ የመጀመሪያ ቀም የመጀመሪያ በአንድ ላይ አወቀ አወቀ ይላል ማለት ነው። ከዚህ ጋር የጠራዋቸው ቃሎች ምንድናቸው? ናቸው መጠሪያ የሰው መጠሪያ የሰው ስም መጠሪያ ናቸው ስም ናቸው። መሐመድ፣ ፋጡማ፣ አስቴር፣ ጫልቱ አበበና አወቀ የሚል ስም መጠሪያ ቃል አነበቡ ማለት ነው። እሺ ከዛ በመቀጠል በቀይ መስመር የተጻፈውን ደግሞ እናነባለን መ ስ ታ ውት መስታወት መስታወት። እሺ ከዛ መ ጽ ሃ ፍ ባንድለይ መጽሐፍ። መ ፊደል ጽ ፊደል ሃ ከዚያ ፍ መጽሐፍ ባንድለይ ቀጥሎ አ ን በ አንበሳ አንበሳ አንበሳ። አ ፊደል የነን የበብ የሰሳ በአንድ ላይ አንበሳ። እሺ፣ ቀጥሎ ጥ ና ት ጥናት ጥናት። በአንድ ላይ ጥ የነ ፊደል ና የምትለው አራተኛዋ የተ ስድስተኛዋ በአንድ ላይ ጥናት ጥናት። እሺ ከዛ በ የሰፊደል ሶ በአንድ ላይ በሶ፣ በሶ፣ በሶ ይላል ማለት ነው። መጨረሻ ው ሻ ውሻ። ው ፊደል የሸ ፊደል አራተኛዋ ሻ በአንድ ላይ ውሻ ይላል ማለት ነው። ውሻ ከዚህ ላይም መጠሪያ የሆኑ የቁስና ስም የሆኑ መጠሪያዎችን አነበብነ ማለት ነው። እሺ በመጨረሻ በአረንጓዴ የተጻፈው ሰ በረች ሰበረች ሰበረች ሰበረች ሰ ፊደል በፊደል ረ ከዚያ እች ስድስተኛ። እነዚህ የመጀመሪያ ናቸው። እች ስድስተኛ፣ በአንድ ላይ ሰበረች ሰበረች። ለማን ነው? ከዛ ሄ ደ ች ሄደች። የሀ ፊደል አምስተኛዋ ሄ ከዛ ደ መጨረሻ ች ስድስተኛ ች የምትለዋ በአንድ ላይ ሄደች ሄደች። እሺ ቀጥሎ አ ላ ት አላት አላት አላት ይላል ማለት ነው። አላት እሺ ከዛ ገ ገደለ ገደለ ገደለ ገፊደል ደፊደልና ለፊደል በአንድ ላይ ገደለ። እሺ ከዛ በ ላ አራተኛ ፊደል የለፊደል ላ ሲሆን ላ በላ። ለምሳሌ አሁን የለፊደል ለ ተብላች ብታነቡት በላ የሚል ቃል አይወጣውም ማለት ነው። ላ ስትሆን በላ በፊደልና የለፊደል አራተኛ በላ ይሆናል ማለት ነው። በላ እሺ በመጨረሻ ገ ዛ ዛ አራተኛ ዘዙዚ ዛ በአንድ ላይ ገዛ ገዛ ይላል ማለት ነው። ገዛ ይላል ማለት ነው። እሺ አሁን እዚህ ላይ ያነበብነው ቃል ነው። አጭር አጭር ቃል ማለት ነው። ይህን በአንድ ላይ ተገጣጥሞ ሁሉም በአንድ ላይ ተያይዞ አረፍተ ነገር ነው ሲነበብ፣ እንዴት ነው የሚሆነው? እንዴት ይመስላል የሚለውን ደግሞ በጋራ እናያለን ማለት ነው። ቃሉን እኔ ጋር አብራችሁ ታነባላችሁ። አረፍተ ነገሩን ደግሞ አብረን እናነባለን ማለት ነው። ይህን በአንድ ላይ አገጣጥሞ ማንበብ ከዚህ ጀምሮ እስከ መጨረሻው ድረስ በአንድ ላይ ማንበብ። በተለይ ጀማሪ የሆናችሁ ተማሪዎች ይህ ነገር በጣም ይጠቅማቸዋን ብዬ አስባለሁ። እናንተ ከመጀመሪያ ቀጥታ ወደ አረፍተ ነገሩ ደግሞ በአንድ ላይ ተያይዞ የሚነበበውን በጋራ እናነባለን ማለት ነው። እሺ አረፍተ ነገሩ ይህን ይመስላል። እዚህ ላይ ከዛ ላይ ብቻ ብቻውን ነጣጥልን አንብበነዋን ቃሉን እዚህ ላይ ደግሞ ተያይዞ አረፍተ ነገር ሲሆን በአራት ነጥብ የሚያልቅ፣ እንዴት ነው ማንበብ የምንችለው የሚለውን አብረ እናነባለን። እናንብብ። እሺ የመጀመሪያው ፋጡማ፣ ፋጡማ፣ ፋጡማ ክፍተት አለው፣ ትንሽዬ ክፍተት። እስከ ክፍተቷ ድረስ መጀመሪያ ማንበብ ፋጡማ ትሉና ከዚያ መ ስታውት መስታውት መስታውት ሚል እስከዚች እስከ ከፍተቷ ድረስ አነበብን አይደል? መስታውት ፋጡማ፣ መስታውት ፋጡማ፣ መስታውት ከዚያ ሰ በረች ሰበረች ሰበረች የሚል ጨረስነ። ሶስት እዚያ አድርገን ያነበብ ነው። ፋጡማ ከዚያ መስታወት ከዚያ ሰበረች፣ በአንድ ላይ ፋጡማ መስታወት ሰበረች፣ በአንድ ላይ ፋጡማ መስታወት ሰበረች የሚል አረፍተ ነገር አነበብነ ማለት ነው። እሺ፣ በመቀጠል መ ሃ መ ድ እስከ ክፍተቱ ድረስ ክፍተት ከተደረገ በኋላ ማለፍ የለም። መጀመሪያ ክፍተት፣ እስከ ክፍተቱ ድረስ ነው የሚነበበው አረፍተ ነገር ሲሆን ማለት ነው። መሐመድ ይላል፣ መጀመሪያው መሐመድ ይላል። ከዚያ መጽሐፍ፣ መጽሐፍ ብሎ ክፍተት አለ አይደል? እስከ ክፍተቷ ብቻ መጽሐፍ ይላል። መጽሐፍ ከዚያ መጨረሻ ገዛ ገዛ፣ በአንድ ላይ መሐመድ መጽሐፍ ገዛ መሐመድ መጽሐፍ ገዛ ብላችሁ በአንድ ላይ ተነባላችሁ። ቅድም መጀመሪያ መሐመድ የሚለውን ብቻውን፣ መጽሐፍ የሚለውን ብቻውን፣ ገዛ የሚለው ብቻውን ነበር ያነበብን አይደል? ከቃሉ ላይ በአንድ ላይ ሲነበብ ግን መሐመድ መጽሐፍ ገዛ ተብሎ ይነበባል ማለት ነው። ሲረዝም አረፍተ ነገር ሲሆን ሌላ ረጅምም ልክ እንደዚህ ነው። ማነው የምትችሉት? መጀመሪያ ቃል በደንብ አድርጋችሁ አስተካከላችሁ ካነበባችሁ በኋላ አረፍተ ነገር ማንበብ ደግሞ አይከብዳችሁም፣ ቀላል ነው ማለት ነው። እሺ፣ ቀጥሎ አ ስ ቴ ር አስቴ ር አስቴር። ውሻ ው ከዚያ ሻ ውሻ ክፍተቷ ድረስ ማለት ነው። ውሻ ከዚያ አላት አላት አላት። በአንድ ላይ አስቴር ውሻ አላት፣ አስቴር ውሻ አላት። በአንድ ላይ ሲጠቀለል አስቴር ውሻ አላት ተብሎ ይነበባል ማለት ነው። መጀመሪያ ነበበው አስቴር ብቻውን ውሻ ብቻውን አላት የሚለውን ብቻውን አነበብነ። በአንድ ላይ ሲሆን ደግሞ አስቴር ውሻ አላት ይሆናል ማለት ነው። እሺ ከዛ ጫልቱ ጫልቱ ጫልቱ ጥናት ጥናት ጥናት ሄደች ሄደች ሄደች በአንድ ላይ ጫልቱ ጥናት ሄደች፣ በአንድ ላይ ጫልቱ ጥናት ሄደች ተብሎ ይነበባል ማለት ነው ጫልቱ ጥናት ሄደች ተብሎ ይነበባል። መጀመሪያ ጫልቱ ጥናት ሄደች፣ ጫልቱ ጥናት ሄደች በአንድ ላይ። እሺ ከዛ አወቀ አወቀ አወቀ አንበሳ አንበሳ አንበሳ ገደለ ገደለ በአንድ ላይ አወቀ አንበሳ ገደለ፣ አወቀ አንበሳ ገደለ ብላችሁ ማንበብ። መጀመሪያ አወቀ የሚለውን ብቻውን፣ አንበሳ የሚለውን ብቻውን፣ ገደለ የሚለውን ብቻውን አንብበና ና ይል ቃል ላይ ይሄ ደግሞ በአንድ ላይ ሲሆን አወቀ አንበሳ ገደለ ብላችሁ ታነባላችሁ ማለት ነው። በጣም ቀላል ነው። ረጅም መጀመሪያ ቃል በትክክል ካወቃችሁ፣ ቃል የሰው ስም ስም የሆኑ ነገሮችን ካነበባችሁ፣ ቃሎችን አረፍተ ነገር ማንበብ ደግሞ ቀላል ይሆናል። ማን ነው ለእናንተ በአንድ ላይ አወቃ አንበሳ ገደለ ይላል። ማን ነው በመጨረሻ፣ አበበ አበበ በሶ በሶ በላ በላ። በአንድ ላይ አበበ በሶ በላ፣ አበበ በሶ በላ። መጀመሪያ ከቃል ስናነብ አበበ የሚለውን ብቻውን፣ በሶ የሚለውን ብቻውን፣ በላ የሚለውን ብቻ ነው ያለንነበብን በአንድ ላይ ሲሆን ደግሞ አበበ በሶ በላ የሆነ ማነው። ሲረዝም አረፍተ ነገሩ ይህን ይመስላል። ቃሉ ደግሞ ይህን ይመስላል ማለት ነው። አረፍተ ነገሩ ደግሞ ይህን ይመስላል ማለት ነው። ስለዚህ እናንተ ቃል የፊደሎችን በስነ ስርዓት ቅጥላታቸውን በደንብ ማወቅ ጀማሪ የሆናችሁ ተማሪዎች፣ ከዛ የሰው ስም ደግሞ አስተካክሎ ማንበብ፣ ስም የሆነ ነገር አጭራጭር፣ ከዚያ ረጅም ጽሑፍ ደግሞ ልክ በእንደዚህ መጀመሪያ በመቁጠር ከዚያ በመጨረስ እያደረጋችሁ ማንበብ ነው ማለት ነው። አረፍተ ነገሩ ይህን ይመስላል። እንደዚህ ደርጋችሁ ቃሎችን በደንብ ያነበባችሁ አረፍተ ነገር ማንበብ አያቅታችሁም ማለት ነው። በተለይ ጀማሪ የሆናችሁ ተማሪዎች ይህን ቪዲዮ ከመጀመሪያ እስከ መጨረሻ ድረስ ብታዩት ይጠቅማችኋል፣ አማርኛ ማንበብ ትችላላችሁ። ጀማሪ የሆናችሁ ተማሪዎች በደንብ ተከታተሉ። ቀን በቀን መለቀው ቪዲዮ አለ፣ እሱን እየገባችሁ ዩ ዩቱብ ላይ ለበለጠ ደግሞ በውስጥ መስመር ማጥናት በቅርብ ቀን ማንበብ እንፈልጋለን የምትሉ ተማሪዎች ከዚህ ላይ ባስቀመጡላችሁ ስልክ ደውሉልን። በቴሌግራም በኢሞ በዋትሳፕ እናስጠናለን። በሳምንት አምስት ቀን በቀን አንዳንድ ሰዓት በቅርቡ አማርኛ ማንበብ መጻፍ ትችላላችሁ። ደውሉልን፣ እኛ እንመልሳለን ማለት ነው። ኦንላይን ላይ እናስጠናለን። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። መልካም ቆዩልኝ።